ኢና ሊላሂ ወኢና ኢለይህ ራጅዑን። የሀገር ዋርካ ታላቁ ሀጂ ሙፍቲ ከዚች ዓለም በሞት ተለይተዋል። አላህ ያዘንላቸው፣ አላህ የጀነት ይበላቸው፣ አላህ መልካም ስራቸውን ይውደድላቸው። ለቤተሰቦቻቸውና ለሙላው ለኢትዮጵያ ሙስሊሞች መጽናናት እንመኛለን። ኢና ሊላህ ወኢና ኢለይህ ራጅዑን። መጣላቱ ጥቅም የለውም። መገዳደላችን ጥቅም የለውም። መቃረናችን ጥቅም የለውም። ለሽ ለአንድ ሰሞን ህይወት፣ እባካችሁ አንዲያማ አንላይ አደራ ነው ምለው ሰው እኮ ራሱ ነው ኗሪ አይደለም። ከበረም ደኸየም ተሾመም አልተሾመም ሁል ሁልጊዜ የሚኖር አይደለም። ለተወሰነ ጊዜያት ነው። ይህን መረዳት ያለበት። ለስልጣን ብሎ ሰው ይገላል፣ ሰው ለገንዘብ ብሎ ሰው ይገላል። እንዲ ሰው ለገንዘብ ነው። ዛሬ ሰውን የመረዘው የሰው መርዝ ገንዘብ ነው፣ የሰው መርዝ ስልጣን ነው። ይሄ ሰው ለመግደል ሊያደርሰኝ አይገባም፣ ሰው ላፈናቅልበት አይገባም ብሎ ማወቅ ይገባዋል። እያንዳንዱ ነው እንግዲህ የመንግስትም አካል ሆነ ወጣትም ሆነ ምሁርም ሆነ ይህልናው አስተንትኖ ለሀገር የሚበጅ ለአንድነት የሚጠቅም ለህዝብ የሚጠቅም ነገር መስራት ይገባል። ከመሸ የሰማነው ዜና በጣም ልብ የሚሰብር ነው። ተቀዳሚ ሙፍቲ ሀጂ ኢንድሪስ ከዚህ ዓለም በሞት ተለይቷል። ደጉ አባታችን የህዝበ ሙስሊሙ ብቻ አይደለም፣ የህዝበ ክርስቲያኑ አባት የሆኑ እጅግ ምንወዳቸው ምናከብራቸው ከአንደበታቸው ማሪ ዘንብ ይመስል የሚናገሩት ሁሉ የሚያምርላቸው በህዝበ ሙስሊሙ ሳይሆን በህዝበ ክርስቲያኑ ጭምር የሚወደዱ ጀግናው ተወዳጁ አባታችን በዛሬው ምሽት አርፈዋል። እጅግ ልብ ሰባሪ ነው። እኚህን ጀግና አባታችንን አዋክበው አብይ አህመድ ይወዱኛል ወይ ብሎ ጠይቆ ከህዝበ ሙስሊሙ ልብ ውስጥ ለመፋቅ ቢሯቸው ድረስ እነ ሙጅብ አሚኖ እንደምታዩት፣ እንደምትመለከቱት መሳሪያ ጭምር ታጥቀው ሄደው በጥፊ ተመተው ከቢሯቸው እንደ ተራሰው ተገፍተረው ወጥተው ከህዝበ ሙስሊሙ ለመሰወር ከህዝበ ሙስሊሙ አይነ ህሊና ለመሰወር እኚህን ደግ አባት ብቸኝነት እንዲሰማቸው አድርገው በዚህ መልኩ እኚህን ጀግና አባታችንን ለሞት ዳርገዋቸዋል። ገዳያቸው አብይ አህመድ አሊ ነው። እሱ ዙሪያ የተኮለኮሉ ሃይማኖታዊ መንግስት የተመሰረተ ይመስል እሱ ዙሪያ የተኮለኮሉ እንደነ ሙጅብ አሚኖ አያሉ ወራዶች፣ ህዝበ ሙስሊሙ ነገ በፍርድ አደባባይ የሚያቀርባቸው ወራዶች እኚህን ደግ አባታችንን ለሞት ገፍተው ሰጥቷቸዋል። ይሄ እውነታ እየመረረህን ቢሆን ትውጧል፣ እየመረረህን ቢሆን ትውጧል። ኢና ሊላሂ ወኢና ኢለይህ ራጅዕን። ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ዱንያ ለቀው ሄደዋል።